ወርቁንም ሰዓቱንም ልብሷንም እንዳንዱን ቸኮሊት መልሽ። የበላሹን የበላሹን ገዝተሽ አይደለም የበላሹ እንደ ሰማችሁት እንግዲህ ቤኪና ፍፄ ዝምታቸውን ሰብረዋል ማለት ነው ዝም ማለት አንችልም እያሉ ይገኛሉ የሀይሚ ለብሩክ ብዙ ጊዜያቶች በብዙ ቀናቶች ውስጥ እንግዲህ የተለያዩ አይነት ስጦታዎችን ሰጧት ነበረ ያን ስጦታም አልፈልግም አንተን የሚያስታውሰኝ ነገር ምንም ነገር አልፈልግም ያንተ የሆነ ነገር አልፈልግም በማለት እንዳለ ሁሉንም ነገር በፌስታል ቋጥራ ይዛ መጣ ልትመልስለት ፈልጋ ነበረ ነገር ግን እሱ ደግሞ መቀበል እንደማይፈልግ በቃ ያለፈ ነገር ነው ነው እሱ ስጦታ ነው የተሰጠሽ፣ ንቀት ካልሆነ አልቀበልሽም፣ በማለት እንግዲህ ቢነግራትም የራስ ጉዳይ ብላ እንግዲህ መሬት ላይ ወርውራ ሄዳለች። ብሩክም ያለ ነገር አንስቶት ይዞት ሄዷል። ከወሰደው በኋላ እንግዲህ ለፍፄ ሰጥቶታል። ፍፄም ደግሞ ሀይሚን ነው የመጠሽ ውሰጂ እያላት ይገኛል። ቤኪም እንግዲህ ዛሬ ዝምታውን ሰብሮ ሀይሚ፣ ይህንን ስጦታ ከመለሻ አይቀር ወይም ደግሞ ልብሶቹ፣ ወርቆቹ፣ ሌሎች ሌሎችም ነገሮች ተሰጠውሻል፣ ብሩክ የሰጠሽ ስጦታ አለ፣ እነሱንም እንግዲህ በፌስታል አርገሽ ሁሉንም ሰብስበሽ መልሰሽለታል ወይም ደግሞ አልፈልግም ብለሻል። ስለዚህ የበላሽ ቸኮሌት በየጊዜው የሆነ ቆንጆ የሚጣፍጥ ቸኮሌት አለእና ያኔ እያመጣ ያበላሽን ቸኮሌትም መልሽለት እያላት ይገኛል። እና እዚህ ሀሳብ ላይ በደንብ መስጠት ፈልጋለሁ። ቤኪ ትክክለኛ ነገር ነው የተናገረው። በነገራችን ላይ ማለት ነው እንግዲህ የሀይሚና የብሮክ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። በጣም በቃ ሽማግሌ ገብቶ የሚፈታው ነገር ከዚህ በፊት በቃ በዛ ከተባለ ሄደ ከተባለ አንድ ሳምንት ነው ጸባቸው ወይም ደግሞ ቤኪም ወይም ደግሞ እና ሀሰን ወይም ደግሞ በቃ ፍፄ ነው ሊያስታርቃቸው ወይም ደግሞ ችግሩ ሊፈታ የሚችል የነበረው ሊያስማማቸው ሊያግባባቸው የሚችለው አሁን ግን ማንም ሽማግሌ ምጣም ሄደም መጣም ማንንም መስማት እንደማይፈልጉ ከማንም ምንም ነገር እንደማይፈልጉ ነው እንግዲህ የተናገሩ የሚገኙት። ና ቤኪንና ፍፄንም በጣም ብዙ ነገር መናገር እፈልጋለሁ እኔ ከባድ ቅሬታ ላቀርበባቸው እፈልጋለሁ ማለት ነው። ብዙ የተናገሩት ንግግር አለ። ከዛ ውስጥም እኔ ያልተመቸኝ ንግግር አለ። ያን ነገር ለምን አሉት የሚለውን ነገር በደንብ ሀሳብ የምንሰጥበት ይሆናል ማለት ነው። ሌላኛው ደግሞ እንግዲህ ሀይሚና ብሩክ እንግዲህ ትናንትና በአጠቃላይ ሰሞኑን ሲገናኙ በጣም ኦቨር አክት ነው የሚያደርጉት። ሀይሚም ኦቨር አክት ነው የምታደርገው፣ እስከ መሳደብ ትደርሳለች፣ አስቀያሚ ስድብ ታወጣለች። ምናምን ቃላት ከንደበቷ በቃ ተስቷት የሚሆን ምንም ብቻ በንዴት በጭፍን ነው የምትናገረው። ብሩክም እንደዛው ማለት፣ በእርግጥ የሀይሚ ቃላቶች የሀይሚ መልሶች ናቸው ብሩክን በዛ ልክ እንዲቆጣና ያልሆነ ንግግር ያልሆነ ቃላት እንዲያወጣ እያደረገው ያለውና ሀይሚ ደግሞ ውስጡ ያለውን ነገር ማናችን አናውቅም፣ ግን የባሳት የከፋት የቸገራት ያጣችው የሆነ የጎደላት ነገር እንዳለ ግልጽ ነው። ሀይሚ ከመሬት ተነስታ አንድን ሰው ልጠላ ወይም ደግሞ በዚህ ልክ አንተን ማስታወስ አልፈልግም ብላ በአራት ነጥብ ልትዘጋ አትችልም። የትኛውም ሰው ቢሆን ካልተበደለ፣ ካልተገፋ፣ ካልተጎዳ፣ የሆነ ነገር ካላየ፣ የሆነ ነገር ካልሰማ በምንም ተአምር ይሄን ነገር ሊያደርግ አይችልም ማለት ነውና ትናንትና በሰራሁት ቪዲዮ ላይ ሀይሚና ብሩክ እንግዲህ የ ኢራን እና የእስራኤል ጦርነት ሆኗል እያልኩ ነበር። አረ እነሱ ስ ይሻላል ድርድር እየተጀመረ ነው። ሽማግሌዎች በመሀል እየገቡ ነው። የሀይሚና የብሩክ ነገር አለ ሽማግሌ ያልፈታው ያለው ችግር ነው እያላችሁ አንዳንዶቻችሁም በፈን ስታቀርቡ የነበራችሁ አላችሁ። እና በአጭሩ ግን ስለ ብሩክና ስለ ሀይሚ ሳወራላችሁ በጣም ከባድ ሁኔታ ላይ ነው። እኔ የምፈራው መታረቃቸው አይቀርም፣ አብሮ መሆናቸው አይቀርም። ነገ እኔ እንጃ። በትዳር ተጣምሮ ማየት ነው የምፈልገው ይሆናሉን ብዬ የማመን ሰው ነኝ። ዘጠና ዘጠኝ ፐርሰንት አልዋሻቸውም። አንዷን ፐርሰንት ምናልባት ያላቸው ነገር ፍቅር ላይሆን ይችላል። ዝም ብሎ መዋደድ፣ ዝም ብሎ መተሳሰብ፣ ዝም ብሎ ጓደኝነት ሊሆን ይችላል ብዬ ስላመንኮኝ ሀይሜ ከተናገረቻቸው ንግግሮች ማለት ነው። ሀይሜ በዚህ ልክ ቁርጥ ውስን አርጋ በተናገረቻቸው ንግግሮች ማለት ነው እና ግን እየፈራ ያለውት ነገር አንዳንድ መጥፎ ቃላቶች የቱንም ያህል አመታት ቢፈጁ ለአመታት ለዘመናት እድሜ ልካችን ተከትለው የሚሄዱ ነገሮች አሉ። እንደው ዱላ ይሻላል፣ የእውነቴን እምላችሁ ሰው መትቶ ቢያደማችሁ ይሻላል። ምክንያቱም ቁስሉ ደርቆ ጠባሳ ሆኖ እዛው ይቀራል። ያ ጠባሳ ኮ ያች ሰው ነው ያደማችኝ ወይ ደግሞ ያ ሰው እኮ ነው ያቆሰለኝ ብለን ልናስበው ልናስታውሰው እንችላለን። ግን ደግሞ ያ ጠባሳ ህመም ላይ ኖረው ይችላል። ከሆነ ጊዜ በኋላ ህመማችን እንረሳዋለን። በቃ ጠባሳ ቢሆን ማለት ነው። መጥፎ ንግግር ግን አእምሯችን ላይ ነው የሚቀመጠው፣ አይድንም፣ አይሽርም። ሁሌ በቃ እዛው ላይ እንደተቀመጠ ነው የሚኖረው እና መጥፎ ንግግር በጣም በጣም አስቀያሚ ነገር ነው። አንዳንዴ ስላለፍ ነው ጊዜያቶች ብለንም መጥፎ ነገር መናገር የለብንም። የእውነት ለመናገር በጊዜው እኮ ያን ነገር አድርጎ ሊነበር እኮ በዛ ሰዓት እኮ እንዲነበረን ብለን የሆነ ነገር ያ ሰው ቢያስቀይመን እንኳን ትተን ዝም ብለን ማለፍ ስንችል፣ በዚህ ልክ መሰዳደቡ፣ በዚህ ልክ ለተመልካች ራሱ ክብራችሁ በጣም ዝቅ ነው ያለው። በነገራችን ላይ ሀይሚና ብሩክ፣ እኔ ለእናንተ ሁለታችሁም በጣም ትልቅ ጥፋት ነው እያጠፋችሁ የምትገኙት። በእርግጥ አሁን ላይ ልክ ሀይሚ እንደተለማኝ ብሩክ ደግሞ እንደለማኝ አይነት ነገር ነው እየሆነ የሚገኘው ወይም ደግሞ ሀሳብ እየተሰጠበት የሚገኘው ወይም ደግሞ ብሩክ እፈልግሻለሁ ሀይሚ አልፈልግም አይነት ነገር ነው። ግን ደግሞ ያ አይደለም ዋናው ታርጌቱ። ሀይሚና ብሩክ በዚህ ልክ ያጨቃጨቃቸው ነገር፣ በዚህ ልክ ሀይሚ ወሰና ጨከና ቆርጣ ገደል ግባ የራሱ ጉዳይ እስከ ማለት ያደረሳት ነገር ምንድን ነው ብላችሁ ቆም ብላችሁ አላሰባችሁም? ስለ ተመልካቾች። ቆይ በደንብ አድርጌ በኋላ የማወራው ነገር ይኖራል። አሁን ግን ስለ ሀይሚና ስለ ቡራ በደንብ ካልኩኝ በኋላ ስለ ፍፄና ስለ ቤኪም የማወራው የምናል ናገረው ነገር ይኖራል። ና በአጠቃላይ ስለ ሀይሚና ስለ ብሩክ ሳወራላችሁ አላችሁ ነገን ማየት አለባችሁ፣ ትናንትና ማየት አለባችሁ። የእውነት አንዳንድ የመጣችሁበትን መርሳት የለባችሁ። እግዚአብሔርን ነው ምላችሁ። እግዚአብሔርን አንዳንድ ሰው አሁን በጣም ድሃ የነበረ ሰው አንድ ምሳሌ ልስጣችሁ። በጣም በቃ ቁርምድ ያለ ድሃ፣ በቃ ምንም ነገር የሌለው የሚበላ የሚጠጣ ምንም በቃ፣ ባዶ እግሩን የኖረ በቃ በዝንብ በምን በቃ ስቃዩን የበላ ሰው ነበረና የሆነ ሰዓት ላይ እንደ እግዚአብሔር ፈቃዱ ነው፣ እግዚአብሔር አነሳውና ከዛ ህይወት በቃ አላቀቀው ቀየረው። ትልቅ ደረጃ ላይ ደረሰ ሀብታም ሆነ ምናምን ነገር አይደል። ስለዚህ ሌሎች ድሃዎቹን በእሱ መንገድ እያለፉ ያሉትን ሰዎች ሰይ ማንቋሸሽ መጥላት፣ መሳደብ ወይ ደግሞ ያልሆነ አክት ነው ማሳየት ያለበት? ወይስ ደግሞ ድሮ እኮ እኔ እንደዚህ ነበርኩ፣ ይሄ ሰውም የሆነ ቦታ ላይ እንደሚደርስ ትልቅ እምነት አለኝ ብሎ ለዛ ሰው ሪስፔክት ነው ማሳየት ያለበት። ይህንን ነገር ነው የምላችሁና ሃይሚና ብሩክም ደግሞ ያንን ምርጥ ጊዜ በልባችን ውስጥ ያስቀመጣችሁት የጻፋችሁት የተቀመጠ እንዳደር አለ በቃ ልባችን ውስጥ ግብት ብላችሁ፣ በጣም ወደናችሁ፣ ስፍስፍ ብለን አንዷ እንደውም ቅድምን ስትል ሰማው ስልኬ ነው ጠላቴ በቃ ለእኛ ግድ የሌለውን ሰው ወደን ለእኛ ሪስፔክት ወይም ለእኛ ክብር የሌላቸውን ሰው ወደን ተቃጥለን ሞትን እያሉ ነበረ እያለች ነበረና፣ በጣም ያሳዘነች። ያ ማለት ምንድን ነው? ያን ጊዜ አሳልፋችሁ ያን ጥሩ ጊዜ ፍቅር ጊዜያትን አሳልፋችሁ መጣችሁ፣ በክፉም በደጉም ጊዜ አብራችሁ ብዙ ጉዞችን ከተጓዛችሁ በኋላ ልክ እንዳዲስ እንደማይተዋወቅ ሰው እንደ መጥፎ ሰው ተያይታችሁ በዚህ ልክ እሷ ስድብ ትሳደባለች እሱ ስድብ ይሳደባልና ክብራችሁን ዝቅ የምታደርጉበት መንገድ ትክክል አይደለም። ለተመልካችም ክብር ልሰጡ ይገባል። ምንም ቢሆን እኮ እናንተ ስትከፉ፣ እናንተ የሆነ ቦታ ስትሄዱ፣ ስትራራቁ፣ ሀይሚ ሲከፋት፣ ብሩክ ሲከፋው፣ ሲጣሉ፣ ጭቅጭቅ ሲኖር አልቅሰን አንብተን ነው ይህንን ትዳራችሁን ይህንን ፍቅራችሁን ማለት በቃ ይህንን አብሮ እናታችሁን እዚህ ድረስ ያደረስ ነው እና ዛሬ ላይ ግን የሆነ ትንሽዬ ነገር ተፈጠረ ተብሎ በዚህ ልክ መሰዳደብ፣ በዚህ ልክ ተመልካችን ራሱ ንቀት ማሳየት በጣም ነውር ነው። የእውነት ማለት ነው በጣም ነው ያዘንባችሁ በሀይሚን፣ በብሩክም እና ይህን ነገር ማድረግ የለባችሁም። በእርግጥ ሀይሚነች ይህን ነገር እየገፋፋት ወይም ደግሞ ያልሆነ ነገር እየተናገረች የሚገኘው ግን ደግሞ የራሷ ብሶት የራሷ የውስጧን ማንም ያየላት የለም። የሆነ ችግር ይኖርባታል ያልተፈታ፣ በቃ ብሩክ ላይ ያየችው ያልተመቻት ነገር ይኖራል። ብሩክም ይህንን ነገር አይቶ ከጎኑ ያለች ሴት ናት፣ ሁሉን ነገር አስተካክሎ ወደ ራሱ መልሶ ይቅርታ ጠይቋት። በቃ የፈለገ ነገር ይሁን እሷ የምትወደውና የምትጠላውን ነገር ያውቃል አይደል? ስለዚህ ይቅርታዋ ማግኘት የተበረበት በዛም በዚህም ብሎ። ግን ብሩክ እሷን ምን አደረግኩኝ ጥፋቴ ንገሪን ከማለት ውጪ ምንም ነገር አላደረገም። በእርግጥ እሱም ያሳዝናል። ለማንኛውም ግን ለተመልካች ክብር ቢኖራችሁ፣ ምንም ቢሆን ምንም ያን ጣፋጭ የፍቅር ጊዜያቶቻችሁን ያን በቃ የምትላፉትን፣ የምትሰዳደቡትን፣ የምትቆጣጡትን ፀጉርሽ የሚያበላሸው ምናምን ብዙ ትዝታዎች አሉንና ያንን ማጥፋት መሰረዝ አትችም ለማለት ነው። እባካችሁን ስትነጋገሩ እንደተማረ ሰው አስቡ እንደ ማረሰው አውሩ ተነጋገሩ ለማለት እወዳለሁ። ወደ ፍፄ እና ቤኪ ስመጣላችሁ ደግሞ ብዙ ነገር ተናግረዋል። ከዛም ውስጥ ግን ስለ ተመልካች ነበር ሲያወሩ የነበሩት። ሙሉ ቪዲዮን ገብታችሁ ብሰሙት ስለ ተመልካች ነበር ሲያወሩ የነበሩት። ለምን ሀይሚን እንደዚህ ያላችኋት፣ ለምን ብሩክን እንደዚ ያላችሁት እያላችሁ ሀሳብ ስትሰጡ ነበር። ሲጀመር ማለት ነው ስለ ሶሲም ስለ ዳኒም ማውራት አይጠበቅባችሁም። ስለዚህ አንድ ነገር የምናገረው ነገር ሀይሚም ብሩክም ማለት ነው በራሳቸው ፈቃድ በራሳቸው በራሳቸው ፍላጎት ማለት ይቻላል ሌላ ሰው ዳኒንም ሶሲንም ያስገቡት ራሳቸው ናቸው። ተመልካችም እንዲ እንዲጠላቸው እንዲ እንዲረማመድባቸው እንዲ እንዲንቃቸው እንዲ እንዲያዋርዳቸው ያደረጉት ራሳቸው ናቸው። ክብራቸውን ዝቅ ያደረጉት ሀይሚና ብሩክ ራሳቸው በራሳቸው ፍላጎት በራሳቸው ፈቃድ ነው። በፊት እንደዚህ ነበረ። እግዚአብሔርን ነው የምላቸው። እንደውም የአብርሽና የሩታ ደጋፊዎች ለብቻ የሀይሚና የብሩክ ደጋፊዎች ለብቻ ሆኖ ትንሽ አንዳንዴ እናቋቆራሉ እንጂ በምንም ተአምር ሀይሚ ለብቻ ብሩክ ለብቻ ደጋፊ ኖሯቸው ተጣልተው ተከራክረው የሚያስጠላ ነገር አሳልፈው አያውቁም ነበረ። አሁን አሁን ላይ ግን እየሆነ ያለው ነገር ራሳቸው ክብራቸውን ዝቅ አደረጉ። ሚዲያ ላይ እንደፈለጉ የፈለጉትን ነገር መጣው ያወራሉ፣ እንደፈለጉ ይነጋገራሉ፣ እንደፈለጉ ይሰዳደባሉ። ከዛ ተመልካችም እስከ ጥግ ድረስ ናቃቸው። ከነሱም አልፎ እስከ ተመልካች ደረሰ፣ እስከ ቤተሰቦቻቸው ደረሰና እነሱ መገልበጥ መከርበት ጀመሩ። አለቀ። እውነታው ይሄ ነው። ራሳቸውን ማስከበር የነበረባቸው ራሳቸው ናቸው። እሺ፣ ስለ ተመልካችም እያወራችሁ ነው። ሀይሚ ስጦታውን የመለሰችበት ምክንያት፣ ሀይሚ ብሩክን እንዲምትልበት ምክንያት፣ ሀይሚ እንደዚህ እምታደርግበት ምክንያት ተመልካች እንዲህ ስላላት ነው? ኧረ በእናታችሁ! ከዚህ በፊት ታዲያ ሀይሚ የተመልካችን ወሬ ሰምታ ነው እንዲምትኖሮ? በራሷ ኮንፊደንስ የላትም እንዴ? በራሷ አቋም የላትም እንዴ? በራሷ የራሷ አስተሳሰብ የላትም እንዴ? የራሷ አመለካከት የላትም እንዴ? ስሜታው ይኸ ነው። የማወራው እግዚአብሔርን ነው ማለት በደንብ ነገሩ መጣራት ስላለበት ማለት ነው በሰው ነው እንዲ የምትመራው? ከዚህ በፊት ስንት መጥፎ ኮሜንት አንብባለ የለም እንዴ? አይታ አልፋ የለ እንዴ? ዛሬ ለምን አይታ ማለፍ አቃታት? አይጥበበላ ዳዋ ተመታ የሚባል ነገር አለ። አያውን ፈቶ ዳውለውን ብሩክ ምን አጥፍቶ ነው ታዲያ ተመልካች የፈለገ ነገር ቢያወራባት፣ የፈለገ ነገር ቢላት፣ የፈለገ ነገር ቢያደርጋት እንዴት ነው ብሩክ ምንም የማያውቀው ልጅ ጋር በዚህ ጋር መጣ የምትጮህበት ወይም የምትናደድበት የምትበሳጭበት? የግል ጸብ ካላት ኦኬ ያልተግባቡት ያልተመቻት እሱ ጋር ምናምን ነገር ካለ በሱ ምክንያት ሊሆን ይችላል እንጂ ሀይሚ የተመልካችን ትንሰ ሳምታ ነው የፈለገ ነብገር ቢላት ከዚህ በፊትስ የፈለገ ነገር ተብላ ታምታ ተሰድባ ተንቋሻ አልነበረም ወይ ዝም ብላ አይደል ያለፈችው ዛሬ ምን አዲስ ነገር ተፈጥሮ ነው ተመልካችን ሰበብ የምታደርጉት በጣም ስላናደደኝ ነው ብዙ ሰው አለ በጣም የወረደ በጣም በቃ ኤቢሲድን እንኳን በትክክል የማይጽፉ ስማቸውን እንኳን በትክክል የማይጽፉ የወረደ ንግግር የሚናገሩ አንደበታቸው ቁጥብ ያልሆኑ በጣም በጣም የሚያስጠላ ንግግር የሚናገሩ ልጆች አሉ በነገራችን ላይ ማረሳው ማለት ነው ግን እኔ በእነሱ አልፈርድም። ራሳቸውን ከፍ ቢያደርጉ ራሳቸውን ቢያስከብሩ ለንግግራቸው ለከት ቢኖራቸው ለንግግራቸው ቁጥብ ቢሆኑ የእውነቴን እምላችሁ ሁሉ ሰው በአንድ ነበር የሚወዳቸው። አሁን ሙሉ በሙሉ በሚባል ደረጃ ሰው በጣም አድማ ይዞባቸዋል። ሀይሚን ለብቻ ይደግፋል፣ ብሩክን ለብቻ። በጣም ከባድ ጸብ ውስጥ ነው የሚገኙት ማለት ነው። እና በአጭሩ ይሄ የተመልካች ነው ብዬ አላስብም። ሀይሚን ብሩክም የራሳቸውን ክብር ማስከበር የነበረባቸው እነሱ ነበሩ ለማለት ነው። እና ለማንኛውም ግን ሀይሚና ብሩክ አብሮ መሆናቸው አይቀርም እግዚአብሔር ከፈቀደ እህልዋቸው ከሆነ መጨረሻቸው አንድ ከሆነ ማንም ሊለያቸው አይችልም ፈጣሪ የሚያገናኘውን ማንም ሰው ሊለያየው አይችልም እና ፍፄም እንግዲህ የእሷን ስጦታዎች እንግዲህ መጠሺው ሰጂ ይሄ በጊዜው ደስተኛ የነበራችሁ ሰዓት የተቀበልሽው ነው ልክ አንቺ አስቀምጭ ልብሎሽ እንደሰጠሽን አይነት ነገር ነው ይሄ ስጦታ ነው ስለዚህ መመለስ የለብሽም ነው እያላት የሚገኙ ቤኪም አንድ ቁም ነገር ተናግሯል እና ምንድን ያለው እሺ ይሄን ልብሱንም ሽቶውንም ምኑንም ምኑንም መለስሽው በነገራችን ላይ ቆንጆ ሽቶን በጣም በውድ ብር በአስራ ምናምን ሽብር ገዝቶ የሰጣሽ ሽቶ ነበረ እግዚአብሔርን ይሰጡላችሁ በጣም በጣም ደስ የሚል ሀይሚ የምትወዱ ሽቶ ነበር። እና እሱን አላየሁትም። ከመለሰች አውቄ ነው። ትንሽ ላስቃችሁ ብዬ ነው። ና ይህንን ነገር ሁሉ ከመለሽ አይቀር በቃ ቸኮሌቱንም የበላሽንም ቸኮሌት መልሽ፣ ገዝተሽ ሳይሆን የሰጠሽ መልሽ አይነት ነገር ነው ያላት። እውነቱን ነው። ይሄ የሚመለስ ሳይሆን ልክ በቃ ለእሷ እንደሆነ በቃ የራሷ እንደሆነ እንድታደርግ አይታ እንድታ ተመልካችን መስማት የለባትም ሲጀመር። ሀይሚ ተመልካችን የምሰማ ከሆነ ስለ ተመልካች የሆነ እነሱ እንዲህ እንዲህ ምናምን የምትል ከሆነ በጣም በቃ ይንቋታል፣ ያዋርዷታል። ዝም ማለት በቃ ዝምታ ራሱ ማለት ነው ትልቅ መልስ ነው። ይህንን ነገር ነው ልናገር ምችለው። በሰው መደገፍ የሰው ነገር መስማት የለባትም። በራሷ ትጓዝ በራሷ ይጠቅመኛል ይሆነኛል የምትለውን ነገር ታድርግ። እሷ የሚመቻትን የሚሆናትን ነገር መንገድ ትጀምር። ይህንን ነው ልን የምችለው። ሀይሚና ብሩክ እንግዲህ ባካችሁ እያሉ እንዲታረቁ ቤኪና ፍፄ እየተማጸኑ ይገኛሉ። እኔም ፈጣሪ ፈቅዶ እንደው ቢያገናኛቸው አንድ ቢሆኑ እስከ መጨረሻው ብሩክ ያለበትን ነገር እሱ በእርግጥ የማያውቀው ነገር ነው። ሀይሚ የምታውቀው ነገር አለ። ህመም አላት፣ ውስጧ ብዙ ነገሮችን ችላለች። በዚህ ልክ በቃ አፏን አውጥታ በቃ የዋህ ናት፣ ቅን ልጅ ናት። እግዚአብሔርን አንደበቷ ጮክ ብላ እንኳ መናገር የማትችል ልጅ ናት፣ ዝም ያለች ልጅ ናትና፣ ግን አሁን ላይ በጣም በሚያስቸግር ሁኔታ፣ በሚያስጠላ ሁኔታ ከባድ ንግግሮችን ነው እየተናገረች የምትገኘው። አልፈርድባትም። የራሷ የውስጧ ብሶት ሊኖርባት ይችላል። ብሩክም ደግሞ ያላወቀው ነገር ሊኖር ይችላል። ለማንኛውም ብሩክንም ሀይሚንም አትሳደቡ። ስድብ ጨርቅ አይቀድም፣ ምንም አታመጡም። ብትሳደቡም የትም አትደርሱም። ለማንኛውም ግን አንድ እንዲሆኑ ሁላችንም የበኩላችን እንወጣለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ያቆየን፣ ሰላሙን ሰላሙን ያሰማን።